ስማችሁ ሲጠራ ቤት የምትሉት ለስማችሁ ሳይሆን በውስጣችሁ ለሚገኘው መነሻ ኃይል ነው። ስም ከሰና ከመ ከሰማያዊ መገኛ ለአካላዊ መቆያ ስጋ የሚሰጥ መጠሪያ ነው። ታዲያ ሰዎች ስማቸውን አይደሉም። አካላቸውን የሚያንቀሳቀስ ከመነሻ ኃይላት ሞት የመጡት መገኛ ንጹህ አቅም እንጂ አንድ ሰው መጠሪያ ስም ሰምቶ አቤት ሲል አ አልፋ ቤት መኖሪያ የፈጣሪ ማደሪያ ነኝ አካሌን አይደለውም እያለ እየገለጸ ይገኛል በአካላዊ በተገደበው ስርዓት የምትለማመዷቸውን ሁኔታዎች እንዳለ ማዕከላዊ የነርቭ ስርዓታችሁ በንዝረት መልክ የሚደርሰውን መረጃዎች ያቀነባበረ ተርጉሞ ስላስቀመጣቸው ነው። የምትመለከቱት ሁሉ በሁለቱ ዓይኖቻችሁ ብርሃን ተመጠው በመግባት በኋለኛው የአንጎል ክፍል የሚቀነባበሩ ናቸው። ነግታችሁት ጉዝ መሆኑ የተገነዘባችሁትም ጠጣር አካል ማዕከላዊ የነርቭ ስርዓታችሁ በስሜት ህዋሰቶቻችሁ የሚደርሰውን የንዝረት መረጃ ነው እየተረጉመ እያስቀመጠ የሚገኘው። ትክክለኛ ማንነታችሁን ለመገንዘብ በስማችሁ ሳይሆን በውሳጣዊ ምሬት ድምፅ ነው ራሳችሁን መተርጎም ያለባችሁ። በሶስተኛው ልኬት ውስጥ እኔ ብላችሁ የያዛችሁት ማንነትና የተሰጣችሁ ማንኛውም አይነት ስያሜዎች የዚህን ልኬት ቆይታ እስክትጨርሱ የሚያገለግሉ ብቻ ናቸው። ሰው አካሉን ሳይሆን አካሉን የሚመራ ልህቀ ህሊና ነው።